አቡ በጣም ማለት ነው። እሱ ሙስሊም ነው፣ እኔ ክርስቲያን ነኝ። እና በጣም ፍቅር ያዘኝ። አቡ በጣም ማለት ነው። በቃ የመጀመሪያ ነው ለእኔ። ግን ከሱ ጋር ምንም አይነት ግንኙነት አልነበረንም። እኔ በምቀርበው ሰዓት ይርቀኛል። በቃ ታውቂያለሽ እና አቡ ሌላ ወንድ በቀር በራሱ ልረሳው አልቻል። ይመጣል፣ መጣ ስል ደሞ ትቶኝ ይሄዳል። ይቀርበኛል፣ ቀረበኝ ስል ይርቀኛል። ታቀልሽ በቃ ተስፋ የሌለኝ ሰው ሰውኛለሁ። በናትሽ በጣም የሚያሳዝናል። በእውነት አሰላሙ አለይኩም ወራህመቱላ ወበረካቱ። ውድ ቤተሰቦች ሰላም ሰላም እያለው ሰላማችሁ ይብዛ እያላችሁበት ሁላችንም ሰላም አለ አድርገን እንግዲህ ቺ ባለታሪኳ እህታችን በጣም ነው የምታሳዝነው። ከምር እኔ እስከ መጨረሻ ስለሰሙሀት በጣም ታሳዝናለች። እንግዲህ ፍቅር ማለት የሰው ልጅ መቼም ሆኖ ፍቅር አላቅም ሰዋት አፍቅሪ አላቅም የሚል መቼም እኔ እንጃ። እንሰሳም ይፋቀራል እንኳን የሰው ልጅ ማለት ነው። እንኳን ሰው በሁላችንም በወጣትነት ዘመናችንም ሆነ በጎልማስነትም ሆነ በእርጅናም ሰዓት ፍቅር የሚይዘው ሰው የለም። ከሚወደው ሰው ጋር አብሮ እየኖረ የሚወደውም ሊኖር ይችላል። ስለዚህ ይች ልጅ እንግዲህ በጣም እንደተጎዳች ነው። በቃ ሀቢባ ራሱ በጣም እኔ በእድሜ እንደዚች እንደልጅ አሳዘነኝ ለም ነው ያለችው። በቃ ጉዳቷን የተናገረችው ልጅቷ በጣም ልብ የሚነካ ታሪክ ነው። በእሱ ስለተጎዳች ሌላ ሰው ብቀርብ ራሱ በቃ እሱን ልረሳው አልቻልኩም ነው ያለችው። እኔ ግን የምለው መስተፋቅር አድርጎባት እንደሆነ የምለው መስተፋቅር ካደረገባት እንደዚያ ልትሆን ትችላለይ። ባያደርግባትም ደግሞ የሚያደርግም አለ። ልርሳው ብትሉት የማትረሱት ሰው በቃ ምንም አድርጎላችሁ ሳይሆን እንዲሁ በቃ የምትወዱት ያለሱ ሕይወት ያለ የማይመስላችሁ በቃ ይህችን ምድር በቃ ያለሱ የምትኖዷት የማይመስላችሁ ነገር አለ። ግን እኮ ደግሞ ያሁሉ ነገር ያልፍና ያሁሉ ነገር ደግሞ ያልፍና ጊዜው ያልፍና ብዙ አመታቶችን ታፈቅሩትና ወይም ወራቶች ወይም ቀናቶች ያንን ሰው ተወዱትና ታፈቅሩትና በኋላ ላይ ግን ከውስጣችሁ ሲወጣ ያንን ያሳለፋችሁትን ሰዓት ትጸጸቱበታላችሁ። አሁ ለምኑ ነው እንደዚህ የሆንኩት ነው የምትሉት፣ ማለትም ያለፈበት ስለሚያውቀው ማለት ነው። ለምኑ ነው ግን እንደዚህ የሆንኩት? ነበር በዚያን ሰዓት ራሴን የጎዳሁት ለምን? ደግሞ ለዚህ ነው ወይ? ልክ እንደ ቆሻሻ ሰው ነው የምታዩት፣ እንደ ተራ ሰው ዝም ብሎ ምን እንደምንም ሰው ያንን ስትወዱትና ስታለቅሱለት በቃ ምድሯ ሁሉ እቺ ዱኒያ ያለሱ የምትኖር የማይመስላችሁ ሰውዬ። በኋላ ላይ ግን ከፍቅራችሁ ከአንጀታችሁ ከውስጣችሁ ሲወጣ እያስቀየማችሁ ሲሄድ ከውስጣችሁ ሲወጣ ለምን ሆኖ ነው የምትሉት፣ ለዚህ ነው ወይ። በቃ ያን ሰውዬ ለማየት ያስጠላችኋል። መጨረሻ ላይ ወላሂ ይሄን ነገር እየደረሰበት ያውቀዋል። ግን እኔ እንጃ ሁሉ ሰው አንድ ላይ ሆን ይችላል እንጂ እኔ እንደዛ ነው በቃ ስለደረሰብኝም አቀዋለሁ። በቃ ለዚህ ነው ወይ ለዚህ ለሰው ነው ወይ አሁን እንደዛ አይነት ሆንኩት ነበር፣ ራሴን የጎዳሁት ራሴን እንደዛ ጽቅ ያደረኩት ያለቀስኩበት። በቃ ማፍቀር ማለት ዝም ብሎ አይደለም፣ ማቸም እንጃ ሰው ልጅ ፍቅርና ውዴታ ደግሞ ይለያያል። ማፍቀር ማለት ያው እንግዲህ ምግብ አያስበላችሁም እራሱ ማለት ነው። ምግብ እራሱ ስትበሉ ለካ ሰውዬ የምታፈቅሩት ሰውዬ ትዝ ሲላችሁ በቃ እንጃ የምትበሉት ነገር ፈቅዳችሁ ሊዋጥላችሁ አይችልም። ፈቅዳችሁ ያንን ነገር ልታደርጉት አትችሉም፣ ማንኛውም ነገር ልታደርጉት አትችሉም። በቃ ራሳችሁን ትውት ነው የምታደርጉት። እንደዛ መሆን የለበትም፣ ስለማናቅ እንጂ እንደዛ መደረግ የለበትም። እንዳውም ያን ሰውዬ ስታፈቅሩት ብልትጥጥት እያደረጋችሁ ነቃ ነቃ ማለት አለባችሁ። እሺ እኔ ልምከራችሁ ማለት ነው። ነቃ ነቃ ያ ሰውዬ በቃ ነቃ ነቃ ስትሉ ስትለባብሱ ራሳችሁን ስትጠብቁ፣ እነቱን ቆንጆ ናት ለካ ራሷን የጠበቀች ናት እንዲላችሁ ማለት ነው እሺ። እና እንደዚያ መሆን አለበት እንጂ ወንድ ልጅ ደግሞ በተፈጥሮ ማለት ነው፣ ወንድ ልጅ በተፈጥሮ ይሄ የታወቀ ነው። እወድሃለሁ እኮ እፈቅርሃለሁ እኮ እኔ እኮ ያንተ መኖር አልችልም። አዋራኝ እንጂ አናግረኝ እንጂ እንደዚህ አድርገኝ እንጂ፣ ለምንድነው ማትደውልልኝ? ለምንድነው የረሳህኝ? ሌላ ፍቅረኛ አለህ እንዴ? ከሌላ ሰው ጋር ታወራለህ እንዴ? በቃ እንደዛ እንደዛ እናንተን እንደማይፈልጋችሁ ነገር እናንተ ደግሞ እሱን እንደምትፈልጉት ከነገራችሁት አበቃ ነገሩ ማለት ነው። ጨርሶ ነገሩ አበቃ፣ ነገሩ እልቅ ነው ያለው። አይወድም ወንድ ልጅ። ወንድ ልጅ ራሱ ሲወድሽ ራሱ ሲያፈቅርሽ ራሱ ሲንሰፈሰፍልሽ፣ እንጂ አንቺ እዛ ጋር ብትፈጊ፣ ብትነጥሪ፣ ብት እንደንቦይ ብትፈነጂ ነገር አይልም። እጭ እንዲያው ሴት ልጅ እንዲህ አይነት ነው የሚለው እስከ ሁሉም ማለት ነው ሴት ልጅ እንደዚህ ራሷን እንትን ስትል ራሷን ስቅ ስታረግ እጭ ነው የሚልሽ። እንዲያውም እንደዚያ ናቸው ወንዶችሽ። እና እህቶች ራሳችሁን ዝቅ አድርጋችሁ ለወንድ ልጅ እንትን አትበሉ ነው የምለው እኔ አትበሉ ራሳችሁን ጠብቁ፣ አታለቃቅሱ፣ አታሽቀሩ። ይቺ ልጅ አሁን በጣም እንደተጎዳች ነው፣ ግን አሳዝናኛል። በሰዓቱ ማለትም ያለፈበት ያውቀዋል። መቼም ነው ሰው ሆኖ አላፈቅርኩም የሚል ውጭ የዲያቴ ደግሞ ፍቅር ምናምን የሚሉ ልጆች አሉ ውስጧን እያቃጠላት አይባልም። ሁሉም የደረሰበት ነው የሚያውቀው። የሰው ልጅ ሆኖ የማያፈቅር ካለ ቀዝቃዛ ሰው ነው ማለት ነው የበረደ ማለት ነው፣ የቀዘቀዘ ኒንጃ፣ ምንም አይነት ስሜት የማይሰማው እንደዛ አይነት ሰው ነው አላፈቅርም የሚለው። ስለዚህ እንጂ ሌላ ነገር ኒንጃ እና እንደዛ ነው። እኔ አሳዝናኛለች። በጣም እያለቀሰች ነበር፣ ስቅ ብላ ማለት ነው፣ እያለቀሰች ነበር። በጣም ነው ያሳዘነችን። ህዝቡም እራሱ በጣም ነበር ያዘንላት ያዘነላት። እኔ ስታሳዝን እና አሁን እኔ ከሱ ጋር ላስማማሽ ደውልለት ቁጥሩን ስጭኝ ምናምን ብላት ነበር ሀቢባ። አይ ከእሱ ጋር ከአሁን በላይ እንድታረቅና ከእሱ ጋር እንዳወራ ሳይሆን አሁን እኔ እሱን የምረሳበት ነገር ነው የምትመክሪ ነው ያለችው። ሀቢባን በጣም አዘነች፣ በጣም ነው ያዘነችው እንደዛ በማለቷ ራሱ ቀስ እንደተጎዳጅ ተረዳቻት እንጂ ከእሱ ጋር ሁለተኛ እንትን ማለት መጎዳት አልፈልግም ነው ያለችው። የምረሳበትን ነገር ግን መክርሽ ያጠነክራል ብዙ ጊዜ እከታተልሻለሁ እና አመት መክር ነገር ካለ ለሚያጠነክረኝ ነው ያለችውና አንዳንድ ጊዜ ሰው ምክር ደግሞ ሲመክሯችሁ ብትቀበሉ ደስ ይላል። እሚቀበልም ልብ ያለው ሰው አለ፣ ማይቀበልም ልብ ያለው ሰው አለ። አንዳንድ ጊዜ እንሳሳታለን። ሰው ሲነግረን ግን ያ ሰውዬ ስላለፈበት ነገር ነው የሚያማክ የሚያዋያችሁ የሚመክራችሁ ብትተውት ነው ምለው። አትጎዱ፣ ራሳችሁን አትጉዱ። እንሞት አለሁኝም ራሴን አጠፋለሁ የሚሉም ልጆች አሉ እኮ ራሳቸውንም የሚያጠፉ አሉ፣ የሚሞቱ አሉ አደጋ ላይ የሚሆነው አሉ በፍቅር ጉዳይ ያ ሰውዬ ተወኝ ብላ መሆን የለበትም እህቶቼ፣ ራሳችሁን ጠብቁ። ወንድ ልጅ በቃ ካልወደደሽ አልወደደሽም። እሱ ሲወድ ሲንሰፈሰፍልሽ ነው። ወንድ ደግሞ እየወደደን እኮ እኛም ደግሞ የማንወደው ጥብርር የምንልበታለን። ሁሉንም ነገር ያው እንቀምሰዋለን አይተነው ሁላችንም እኛ እንወደውም እሱ ይወደናል። ግን ልክ እሱም እንደዚያው በቃ እሱም እንደዚያው በእኛ ቦታ የሚያለቅስበት ያለ እኔ መኖር ያለ እሷ መኖር በቃ ይኖር ይኖር የማይመስለው ወንድ ልጅም እንደዛ አለ። እንደዛ ሲሆን ነው ወንድ ልጅ በቃ እንጂ፣ አንቺ በወደሽው ባፈቀሽው ወንድ ጥፍርጥፍት ምንም ዋጋ የለሽም ማለት ነው። ተጠንቀቁ፣ እራሳችሁን ጠብቁ ነው የምለው።